ሰላም ጤና ይስጥልን፣ ውድ ተመልካቾቻችን አድማጮቻችን፣ ይህ ማዕደ ዜና ነው፣ ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብት ወልድ ነኝ። ከሁሉም በቅድሚያ ለመላው ሙስሊም ወንድሞቻችን፣ እህቶቻችን፣ እናቶቻችን፣ አባቶቻችን በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል አደረሳችሁ። የኢድ አልፈጥር በዓል በአዲስ አበባና በተለያዩ ከተሞች በድምቀት መከበሩ ታውቋል። በዓሉ በተለያዩ ሃይማኖታዊ ሥርዓቶች እየተከበረ ሲሆን ጠዋት ላይ የኢድ ሶላት ሥነ ሥርዓት ተከናውኗል። በየከተሞቹ ባሉ የኢድ ሶላት መስገጃ ስፍራዎች ሕዝበ ሙስሊሙ በጋራ በመሰባሰብ የኢድ ሶላት ሥነ ሥርዓትን አከናውኗል። ምዕመኑ ከኢድ ሶላት በኋላም ወደ የቤቱ በማምራት ከቤተሰቡ ከዘመድ አዝማዱና ከወዳጆቹ ጋር በመሆን የ1446ኛውን ኢድ አልፈጥር በዓል እያከበረ ይገኛል። ይህ በእንዲህ እንዳለ ፋኖ በሚያስተዳድራቸው የአማራ ክልል አካባቢዎችን በዓሉ በድምቀት እየተከበረ ነው። በተለይ በደቡብ ወሎ ዞን በአምባሰል ወረዳ በሚገኙና በፋኖ ቁጥጥር ስር በሚገኙ አካባቢዎች 1446ኛው የኢድ አልፈጥር በዓል በድምቀት እየተከበረ መሆኑን ከስፍራው የደረሱን መረጃዎች ያመለክታሉ። በሁሉም ስፍራ ያላችሁ ሙስሊም ፋኖዎች በሙሉ በያላችሁበት መልካም በዓል እንዲሆንላችሁ ልባዊ ምኞታችንን እንገልጻለን። ከዚህ በማስከተል የአማራ ፋኖ በጎጃም አመራር የሆነው አርበኛ ዘመነካሴ የኤድ አልፈጥር በዓልን አስመልክቶ ያስተላለፋትን አጭር መልዕክት አስከትላለሁ። ለእስልምና እምነት ተከታዮች በሙሉ እንኳን ለ1446 ኛው የኤድ አልፈጥር በዓል አደረሳችሁ። ረመዳን የጾምና የጸሎት ወር ሲሆን የጀሃነም በሮች የሚዘጉበት፣ የጀነት በሮች የሚከፈቱበትና ቅዱስ ቁርዓንም የወረደበት ጊዜ ነው። ከዚህ ታላቅ ጾምና ጸሎት በኋላ የሚከበረው ኢድ አልፈጥርም የእዝነት የአንድነትና የፍቅር በዓል ሆኖ ይከበራል። የህሉናችን ሁሉም ገጾች በአገዛዞ የጭካኔና የአረመኔነት ጦሮች በመወጋታቸው ምክንያት የምናደርገው የህሉና ትግል ወደ ወሳኝ ምዕራፍ ተሸጋግሯል። ትግላችን ወደ ነፃነት፣ እኩልነትና ፍትህ የምንገባበት ብቸኛው መንገዳችን ነው። በአገዛዞ የተጫነብንንና በማያቋርጥ ጭማሪ ውስጥ የሚገኘውን የህዝባችን ሁለንተና የጉስቁልና ሙሉ በሙሉ አስወግደን በዓሉን አስተምሮ ግዝፈትና ጥልቀት በሚመጥን ነፃነት፣ ሰላምና ደስታ የሚከበርበትን ጊዜ እውን ለማድረግ ከቅዱሱ የረመዳን ወርና የኢል አልፈጥር በዓል አንድነትን፣ ፍቅርንና እዝነትን እንማራለን። በመሆኑም የድርጅታችን አመራሮችና አባላት እንዲሁም ደጋፊዎቻችንና መላውን የእምነቱ ተከታዮች ሁሉ እንኳን አደረሳችሁ እያልን ትግላችን ወላ ወላ ሁለተኛ አማራ አልሆንም በሚል ሰቆቃ ውስጥ የሚገኙትን ሁሉ ነፃ ለማውጣትና ህልውናቸውን ለማስጠበቅ መሆኑን በድጋሜ እናረጋግጣለን። ኢድ ሙባረክ። አርበኛ ዘመነ ካሴ የአማራ ፋኖ በጎጃም ሰብሳቢ በዘመቻ አንድነት አስረኛ ቀን በሸዋ የተለያዩ ግንባሮች ድል መቀዳጀታቸውን የፋኖ ኃይሎች አስታወቁ። በምንጃር ሸንኮራ ወረዳ ከሚገኙት 31 ቀበሌዎች መካከል 28ቱን ቀበሌዎች የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ አስተዳደራዊ መዋቅር ዘርግቶ እንደሚያስተዳድራቸው ይታወቃል። እንደ ከሰም ክፍለ ጦር ቃል አቀባይ ገለጻ ያገዛዙ ጥምር ጦር በከሰም ክፍለ ጦር ስር ያሉትን የነበልባል ብርጌድ ፋኖችን ለመክበብና ለመደምሰስ አቅዶ አርብ ለቅዳሜ አጥቢያ ሌሊቱን ከአረርቲ ከተማ በመነሳት ወደ አካባቢው ይንቀሳቀሳል። እጅግ ብዛት ያለው ዙ23 ሞርተርና ድሽቃ የታጠቀ ጦር ከአረርቲ ተነስቶ ወደ ኮርማ ቀበሌ ከተጓዘ በኋላ አቅጣጫውን በማስፋትና በአጊራጥ፣ በቦለዴ፣ በጨሌ በስብሌንና በጎርጎ ድሬ ቀበሌዎች ኃይሉን በመዘርጋት ፋኖን ለመክበብ መሞከሩን ያብራራው ቃል አቀባዩ፣ አስቀድመው ዙሪያ ገባውን ቦታ ይዘው ሲጠባበቁት የነበሩት ልጆቻችን በከፈቱበት የመልሶ ማጥቃት ውጊያ አብዛኛው ኃይል እዛው ታሪክ ሆኖ ቀርተዋል ብለዋል። ከጥቃቱ የተረፈው ኃይልም ሙትና ቁስለኛውን ሲያነሳ ባገኘበት አቅጣጫ በሩጫ ተበትኗል ያለው ቃል አቀባዩ ሁሌም ኪሳራ ሲደርስባቸው እንደሚያደርጉት ሁሉ ከአረርቲ ከተማ ሆነው ወደ ሰላማውያን መንደር መድፍ በማስወንጨፍ የአርሶ አደሮችን ቤት አውድመዋል፣ ንጹሐንንም ገድለዋል ሲል ጨምሮ ገልጸዋል። በሌላ በኩል የፋኖ ኃይሎች ወደ አዘና ከተማ ዘልቀው በመግባት 320 የፖለቲካ እስረኞችን ማስፈታታቸው ተረጋግጧል። የራስ ቢትወደድ መንገሻ አቲከም አምስተኛ ክፍለ ጦር ፋኖች በአገው አዊ ልዩ ዞን ወደምትገኘው ወደ አዘና ከተማ ዘልቀው በመግባት ልዩ ኦፕሬሽን መፈጸማቸውን ነው የክፍለ ጦሩ ሕዝብ ግንኙነት መምሪያ የገለጸው። በክፍለ ጦሩ ስር ያሉት ጓጉሳ ብርጌድ፣ ሽንዲዮን በርማ ብርጌድ፣ ደጃች አሰቦ ቡሬዳሞት ብርጌድ፣ ወርቅ አባይ ብርጌድ እና ወደ ለጋ ሃሩ ሻረቃ አባላት በጋራ ተቀናጅተው ትናንት ማለዳ ወደ ከተማዋ ዘልቀው በመግባት በአዘና ከተማ ሰፍረው በነበሩት የአድማ ብተና ና የሚሊሺያ አባላት ላይ ድንገተኛ እርምጃ መውሰዳቸው ነው የተገለጸው። ከተማዋን ለአራት ሰዓት ያህል የተቆጣጠሩት የፋኑ ተዋጊዎች በወሰዱት ድንገተኛ ጥቃት ከአድማ ብተናዎችና ከሚሊሻዎች 22 ያህሉ ህይወታቸውን ሲያጡ 42ቱ መቁሰላቸውን ቃል አቀባዩ አመልክተዋል። በዚህ ልዩ ኦፕሬሽን 42 ክላሾችን፣ 63 ልዩ ልዩ መሳሪያዎችንና 21 የቃታ ማሰሪያን ከ4900 ተተኳሾች ጋር በማረካቸውን ጨምሮ ገልጸዋል። በተጨማሪም በከተማው የነበረን ወታደራዊ ካምፕ በማውደም ሞተር ሳይክሎችን በምርኮ መውሰዳቸውንም ቃል አቀባዩ ጨምሮ ገልጸዋል። ጥቃቱን ተከትሎ ወደ ከተማው ወህኒ ቤት በማምራትም 320 የፖለቲካና የሄድና እስረኞችን እንዳስፈቱ የተገለጸ ሲሆን ከስር ከተፈቱት መካከል የፋኖ እህትና ዘመዶች በመሆናቸው ብቻ ታስረው የነበሩ ነፍሰ ጡሮችና እመጫት ሴቶች ይገኙበታል ተብሏል። የአካባቢው የብልጽግና አመራሮችና አስተዳደሮች ፋኖዎች ወደ ከተማው ለመግባት ሲቃረቡ ቤተሰቦቻቸውን ይዘው ወደ ባህር ዳር አቅጣጫ ማምለጣቸውም ተገልጿል። ጉዳዩን አስመልክቶ እስካሁን ከመከላከያ በኩል የተሰጠ ምንም አይነት መግለጫም ሆነ ማስተባበያ የለም። ተመልካቾቻችን አድማጮቻችን፣ እነዚህ የምትመለከቷቸው ከደቡብ ኢትዮጵያ ክልል በግዳጅ ታፍሰው ወደ ወታደራዊ ማሰልጠኛ ሊወሰዱ የተዘጋጁ ታዳጊዎች ናቸው። ከእነዚህ መካከል አብዛኛውን ቁጥር የሚይዙት እድሜያቸው ከአስር ዓመት በታች ሆኑ ልጆች ናቸው ተብሏል። በየክልሉ ወጣቶችን እያፈሱ ወደ ማሰልጠኛ ማዕከላት ማስገባት እንደ አዲስ ተባብሰው መቀጠሉን ከተለያዩ ከተሞች የሚደርሱን መረጃዎች ያመለክታሉ። ከሦስት ሰዓት ተኩል በፊት የንግድ ድርጅቶቻቸውን የሚዘጉ ከፍ ያለ የገንዘብ ቅጣት እንደሚጠብቃቸው በቅርቡ የወጣው ሕግ ከወዲሁ ባለ ድርጅቶችን ማማረር ጀምረዋል። ኢኮኖሚው በወደቀበትና ገበያው ጨርሶ በተቀዛቀዘበት ሁኔታ በተለይ ሱቆች እስከ ምሽቱ ሶስት ሰዓት ተኩል ድረስ ይስሩ የተባለው ለሕዝብ ግልጋሎት ተብሎ ነው ወይስ ለቱሪስቶች ተብሎ ነው ወይስ ሀገር ሰላም ነው? ቢዝነሱም በሰባት ቀን 24 ሰዓት ነው ለማለት ታስቡ ነው ሲሉ ባለ ድርጅቶች እየጠየቁ ይገኛሉ። እንደው ግራ ግብት ያለው ነገር ነው። የአዲስ አበባ ሞሎች እስከ ሶስት ተኩል ከምሽቱ ይስሩ ተባለ። ሶስት ተኩል ላይ ሰራተኞች ወጥተው በምን ትራንስፖርቴሽን ሚኒስ ቤታቸው ሊገቡ ነው? በዛ ላይ የትኛው ደሞዝ ነው ከጠዋቱ ሶስት ሰዓት ጀምሮ እስከ ምሽቱ ሶስት ተኩል የሚያቆያቸው? እስቲ የሱቅ ባለቤቶች እዚህ ውስጥ ካላችሁ እንደ እኔ ግራ ግብት ብሏችኋል። ልጆቹ ምን ልናደርጋቸው ነው? ስለ እውነት ማለት ነው። እንደው በጣም ያሳዝናል ግን በዛ ላይ ደግሞ ከምሽቱ አንድ ሰዓት በኋላ የትኛው ሞል ነው የሚደምቀው? ሰው እኮ ዝር አይልም አይደል? እና ዝም ብሎ እስከ ሶስት ተኩል መክፈቱ ጥቅሙ ስላልገባኝ ነው። ምን ይሆን ነው? ወይንስ ለቱሪስቱ ታሳቢ ተደርጎ ነው? ለማንኛውም እስከ ሶስት ተኩል ድረስ እንዴት እንደምንሰራ ባላቅም፣ እስቲ የሱቅ ባለቤቶች ካላችሁ ምን እንዳሰባችሁ እንደ ሀሳብ ሽር ብናደርግ ብዬ ነው። በአፋር ክልል ለወራት የቆሙት ከባድ መኪናዎች ጉዳይ እስካሁን መፍትሄ አላገኘም ተባለ። ሸቀጦችን የጫኑ መቶ አርባ ከባድ መኪኖች በአፋር ክልል በሚገኘው የሰመራ ደረቅ ወደብ ከሁለት ወራት በላይ እንደቆሙ ይገኛሉ። አሽከርካሪዎቹ እንደገለጹት ከጅቡቲ ወደብ የጫኗቸው ምግብና ሌሎች ሸቀጦች በጉምሩክ የሥራ ሂደት መጓተት ምክንያት ለወራት ቆመው ይገኛሉ። ለተሽከርካሪዎቹ መቆም ምክንያት የሆነው የመንግስት ትእዛዝ እንደሆነ ተነግሮናል የሚሉት አሽከርካሪዎቹ ላቀረብላቸው ጥያቄ ሁሉ እስካሁን ተገቢው ምላሽ ስላላገኘን እዚያው እየተጉላላን እንገኛለን ብለዋል። ይህን ተከትሎ የአስመጪዎችም ምላሽ አለመስጠት ችግሩን እንዲወሳሰብ ማድረጉን ነው ምንጮች የገለጹ። ሶማሊያ ስትራቴጂካዊ የአየር ማረፊያዎቿንና ወደቦቿን በሙሉ አሜሪካ በብቸኝነት እንድትቆጣጠር ሀሳብ ማቅረቧ ተገለጸ። የሶማሊያው ፕሬዚዳንት ሀሰን ሼክ መሐመድ ሀሳቡን ያቀረቡት ለዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በጻፉት ደብዳቤ መሆኑን ሬውተርስ ዘግበዋል። መጋቢት 17 ቀን 2017 ዓ.ም በአንድ የአካባቢው ዲፕሎማት የተረጋገጠው ደብዳቤው ሶማሊያ አሜሪካ በብቸኝነት እንድትቆጣጠራቸው ሀሳብ ካቀረበችባቸው መካከል በባሊ ዶግሌ የሚገኘውን አየር ማረፊያ ጨምሮ የበርበራና የመሳሳ ወደቦችን እንደሚያካትት ይገልጻል። ደብዳቤው አክሎም ቦታዎቹ ስትራቴጂካዊ መሆናቸውን ጠቅሶ ሀሳቡ በቀጠናው የአሜሪካን ተሳትፎ ለማጠናከር እድል እንደሚፈጥር አመልክተዋል። በተጨማሪም ለአሜሪካ ያልተቋረጠ ወታደራዊና ሎጂስቲካዊ መዳረሻን እንደሚያረጋግጥና በቀጠናው ሌሎች የውጭ ኃይሎች መሰረት እንዳይጥሉ እንደሚከላከልም ተጠቁመዋል። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ፣ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜና እንዲከታተሉ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት፣ በሞገስ፣ በነፃነት፣ በፍቅርና በክብር ለዘላለም ይኑሩ።